ጫካውን የሚገዛው ማን ነው? ታይገር ወይስ ድብ? ሳይቤሪያን ታይገር ክብደት እስከ 300 ኪሎግራም፣ ፍጥነት 80 ኪሎ ሜትር ፐር አወር፣ የንክሻ ኃይል 1050 PSI። ግሪዝሊ ድብስ ክብደት እስከ 680 ኪሎግራም፣ ፍጥነት 56 ኪሎ ሜትር ፐር አወር፣ የንክሻ ኃይል 1200 PSI። ድቡ በክብደቱና በ1200 PSI ንክሻው ፍጹም የበላይ ነው። ታይገሩ ያን ያህል ክብደት የለውም። የታይገሩ ብቸኛ ዕድል በቅልጥፍናው የድቡን አንገት ወይም ዓይን መምታት ነው። አንዴ ድቡ በሙሉ ክብደቱ ከጫነው ግን ፊልሚያው ያበቃል። በብዙ ትግሎች ግሪዝሊ ድብ በከፍተኛ ክብደቱና ንጹህ ኃይሉ የተሻለ እድል አለው። የትኛው እንስሳ አስገረመዎት? ኮሜንት ላይ ያሳውቁን። ቻናሉን ሳብስክራይብ ያድርጉም።